አሁን ውርውር ነው ያለው፣ ውርውር ነው ያለው። ብዙ ሰው ምን ይላል፣ መከላከያ ለምን ወደ ቦርደር አይሄድም፣ በውስጥ ግጭት ምን ያደርጋል ብሎ ጥያቄ ጠይቃል። በህገ መንግስት የተቀመጠውን የሰራዊት ማቋቋሚያ አዋጅ አንብብ በሉት። እሱ የጠበቃትን አገር ለቀሂድ አይባልም። አንተ የአሜሪካ ቁጭ ብለህ ለዚህ ግዙፍ ተቋም እንደዛ አይነት ተልኮ መስጠት አትችልም አንተ ንቅል ነህ በሉት ንቅል ነህ ይቅር ለመከላከያ ሰራዊት ለሆነ ቀበሌ መመሪያ መስጠት አትችልም የእኛ ሰው ኢሞሽናል ነው የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው እንዴት እንደሆነ አይገባኝም የሌላ አገር ሰው እኮ እንደዛ አይደለም ግብፅ ሄደ እኮ ፀረ ግብፅ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰጥተህም እኮ አታገኝም። በጣም ተቀጣሪ ነው። መቀጠሩ እስከ ምን ይሄዳል መሰለ፣ ሲፈልግ አይሲስ ይሆናል። የኛ ሰው ሲፈልግ ምንድን ነው አልሸባብ ይሆናል። አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ። ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠራለን። አሁን ደግሞ ለሻዕቢያ ለመቀጠር ያለው ሽሩጉድ ሊነግራቸው፣ ኢትዮጵያን የሚጠሉ ኃይሎች በቀጠና አሉ። ስለዚህ ይሄ ቻሌንጅ አለው። ይሄ ቻሌንጅ እያለም ግን እኛ እየሰራን ነው፣ እየሰራን ነው። ወደ ባህር ለመውጣት በሆነ መንገድ ለመውጣት እየሰራን ነው። ባህር ኃይል አቋቁመናል። በራሊት አቋቋም ነው ባህሩ በጣም ቅርባችን ስለሆነ በቀጥታ የደህንነት ስጋት እና የለዋላዊነት ችግር ስለሚያመጣ እዛ ርቀን ወደብ ሸቀጥ ነው ብለን በ60 ኪሎ ሜትር ቁጭ ካል አደጋ ይመጣል፣ ነው አደጋ ይመጣል፣ የቀን ጉዳይ ነው እንጂ አደጋ ይመጣል ብለን ይተባበሩናል፣ አብረን እንሰራለን ብለን እብን ያኔ ለውጥ እንደመጣ የኤርትራም ነገር ስለተሻሻለ ከነሱ ጋርም አብረን እንሰራለን ብለን ባህር ኃይል አቋቁመናል። አንድም ቀን ግጭ ቆመው አያውቅም። ኢትዮጵያ ውስጥ የኤርትራ ነጻ አውጪ ግንባር የሚባል ነበረ። ሰላሳ ዓመት ተዋጋ። ህወሀት መጣ፣ 17 ዓመት ተዋጋ ኦኤልኤፍ ይኸው 50 ዓመቱ ነው። ኢህአዴግ ወደ ስልጣን ከመጣ በኋላም ጦርነት ነበረ። ኦኤልኤፍ ይዋጋ ነበረ፣ ኦነግ ይዋጋ ነበረ፣ ብሔነን ይዋጋ ነበረ። ኢህአዴግ ኢህአዴግ በነበረ ዘመን ሶሻል ሚዲያ ስላልነበረ ነው። እኛ ኮስን ይዋጋ ነበር ከኤርትራ ጋር ተዋግተናል ከወለፍ ጋር ተዋግተናል ከወነለፍ ጋር ተዋግተናል ከብሄነን ጋር ተዋግተናል። አልነበረም ሀያ ሰባቱ የኢህአደግ ጊዜም ሰላም አልነበረም። በደርግ ጊዜም ሰላም አልነበረም። በንጉሱ ጊዜ ነው የጀመረው። ስልሳ ዓመት በግጭት ማሳለፍ ማለት እንዲያው ይሄ አገር በጣም ጠንካራ ስለሆነ ነው እዚህ የደረሰው እንጂ ሌሎች ቢሆኑ ይጠፉ ነበር፣ ይፈርሱ ነበር። እና አሁንም ቀጥሏል። አሁንም ቀጥሏል። አሁንም የቀጠለው ላይ እኛ እንድንፈርስ እንዳ እኛ እንድንጠፋ የሚፈልጉ ኃይሎች የሚመሩት ነው። ምንም አትጠራጠሩ። አማራ፣ ኦሮሞ፣ ሶማሌ ምናምን ያለ እዚህ ሊያሞኘን የሚፈልገውን ባንዳ ተዉት፣ እሱ አይደለም ከኋላ ባለቤት አለው። ባለቤት አለው። ባለቤቱ ደግሞ ይሄን አገር ማዳከም ከተቻለ ማፍረስ ነው፣ ካልተቻለ ማዳከም ነው። ከተቻለ ቅራኔውን ተባብሶ እርስ በራሳችን ተጫርሰን ወደ ሲቪል ዎር ገብተን እንደ ሶማሌ እንድንሆን ነው እንደ ሶማሌ እንድንሆን ነው ከተቻለ ካልተቻለ ደግሞ ስትቆራቆዝ እንዳትሰራ እንዳትለማ ሊያደርጉህ ነው። እነሱ ግን አገራቸው እያሳድጉ ነው። የእኛ ደግሞ ደጅ ይጠናል፣ ሄዶ ጠመንጃ ይወስዳል፣ ሄዶ ብር ይወስዳል። ሚዲያ ይከፍቱለታል። ከዛ ብሶተኛ ተቆርቋሪ ይመስላል። ይሄ መንግስት ጠንካራ ስለሆነ ነው እንጂ የምትቋቋመው ነገር አለም። በዚህ አምስት ስድስት ዓመት የተካሄደው የራሳችን ራሳችን አጥፊዎች ራሳችንን ቤትን ሳታጸዳ ሌላ ጣት ብትቀስር ምንም አታመጣም። የኛ ሰው ኢሞሽናል ነው። የእኛ ሰው ለመቀጠር ለመቀጠር በጣም ዝግጁ ነው። እንዴት እንደሆነ አይገባኝም። የሌላ ሀገር ሰው እኮ እንደዛ አይደለም። ግብጽ ሄደ እኮ ጸረ ግብጽ ናሽናል ኢንትረስት የምታሰልፈው ሰው ገንዘብ ሰተም እኮ አታገኝም አታገኝም ሳኡዲ ሄዳ አታገኝም፣ አውሮፓ ሄዳ አታገኝም፣ ቻይና፣ ራሽያ፣ ጃፓን ሄዳ አታገኝም። የኛ ግን በጣም ተቀጣሪ ነው። መቀጠሩ እስከ ምን ይሄዳል መሰለ፣ ሲፈልግ አይሲስ ይሆናል የኛ ሰው፣ ሲፈልግ ምንድን ነው አልሸባብ ይሆናል የኛ ሰው። አሁን አልሸባብ ለኢትዮጵያ ህዝብ ምን አጀንዳ አለው? ለኢትዮጵያ ህዝብ የሚሆን ምን አጀንዳ አለው? አልሸባብ ገብተው የገደልናቸው ኢትዮጵያውያን አሉ፣ ሶማሌ ውስጥ በቀደም ሱዳኖች እርስ በርስ ሲጋጩ ሱዳን ሄዶ የተቀጠረ ተቀጥሮ እዛ ለአንዱ ወገን ወግኖ ተዋጋለ ይሞታል። እዛ አሁን ደግሞ ለ ለሻእቢያ ለመቀጠር ያለው ሽሩጉድ ሊነግራችሁ አልችልም። ምን ማለት ነው ይሄ? የሚል ቁጭት ያስነሳል። ስለዚህ አገር ውስጥ ያለው ጸረ ሰላም ኃይል እንቅስቃሴ የውክልና ጦርነት ነው። የውክልና ጦርነት ነው። እዚህ ውስጥ ዝም ብሎ እንደ ከብት የተነዳ ተዘናግሮ የኢትዮጵያ ህዝብ ትግል መስሎት የገባ ብዙ ሰው ደግሞ አለ። እውነት መስሎት በፕሮፓጋንዳው የገባ ኢትዮጵያዊ ደግሞ አለ። ይህንንም እንገነዘባለን። ስለዚህ መጀመሪያ መፍታት ያለብን ውስጣችን ነው ብለን ስንሰራ ነው የቆየ ነው። መጀመሪያ የትግራይ ጦርነት መጣ። እሱ መልክ የያዘ ወደ ሰላም ተቀየረ፣ ወደ ሰላም ድርድር ምንም አሁን የሚወራጩ ቡድኖች ቢኖሩም መቼም ያንን ጦርነት ያየ እንደገና ጦርነት ይመኛል ብለ በማጠብቀው ደረጃ ነው ያለው። ከዛ በአማራ እና በኦሮሚያ ደግሞ የተነሱ የተቀጠሩ ደግሞ መጡ እና ከእነሱ ጋር ስንዋጋ ነው የቆየ ነው እና ህዝቡን በጣም ጎድተዋል። መሰረተ ልማት ጎድተዋል። ህዝብ አጎሳቅለዋል። መንገድ መስመር ዘግተዋል። የህዝብ ንብረት ዘርፈዋል። አፍነው ገንዘብ ተቀብለዋል። ሴቶች ደፍረዋል። ምንም ይሄ ነው የሚባል የቀራቸው መጥፎ ስራ የለም። ይሄን አድርገዋል። ይሄ መቀልበስ አለበት። መጀመሪያ መቀመጫየን ብላለች፣ ምንድን ነው የሚባለው እንደሚባለው እዛ ላይ ነው የሰራ ነው። አሁን ዘጠና ፐርሰንት ዘጠና ፐርሰንት በሚገባ በተጨባጭ በሪፖርት ማቅረብ የሚችለው ዘጠና ፐርሰንት መተናቸዋል። የቀረው አስር ፐርሰንት በዱር በገደል በዋሻ በገዳም እየተደበቀ የእኛን እንቅስቃሴ የሌለበት ቦታ እየፈለገ ጥቃት የሚያደርስ ኃይል ግን አሁንም አለ። እሱንም አስተካክለን በቅርብ ቀን ክልሎች የራሳቸው ጸጥታ ራሳቸው እንዲመሩት ወደ ማድረግ እየተሸጋገር ነው። መከላከያ ሰራዊት ሽፍታ ለቃሚ አይደለም። ሽፍታ ድሮ በፖሊስ ነው የሚለቀመው። ትንሽ ከነሱ አቅም በላይ የሆነ ሲመጣ ወደ ዛ ስራ ገብተናል። በከፍተኛ ደረጃ ደግሞ ጠላት አዳክመናል፣ እጁን ቆራርጠናል። ሚዲያ ላይና ዱር ገደር ላይ ግን የተወሰኑ አሉ። ዱር ገደር ላይ ካለው በላይ ደግሞ ሚዲያ ላይ ያለው ከፍተኛ ነው። ይሄ እናንተ ናችሁ እንጂ የምትዋጉት፣ እኛ ምን እናድርገዋል። ያኛው ግን መልክ እያሳዘነው ነው። ክልሎች እየተጠናከሩ ነው። የራሳቸው የጸጥታ ኃይል እያጠናከሩ ነው። ውስጣቸውን እያጠሩ